አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ተከታታይች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን ዛሬም እንግዲህ በገጠር ኩሽና ተገናኝተናል ማለት ነው። በእናቴ ጓዳ ነው እንግዲህ እንደምታዩት በጠዋት መጥቼ የነበረና ኩሽናዋን እንደዚህ አድርጌ ለቃለቅኩኝ። ያው የምድጃዋንና ሞግዷን ምጣዷን ምናምን ያው ደስ እንዲላት እናቴ ስትገባ ፏ ብሎ ስታየው ደስ ይላታል። ከዚህም በላይ ባስደስታት ደስ ይለኛል። ያው እንደምታውቁት ኩሽናዋ ጊዜያዊ ናት። እኔ የምመኘው ነገር በሕይወት ካለሁ ማለት ነው፣ ትልቁ ነገር የምመኘው ይችን የእናቴን ጊዜያዊ ኩሽና ቀይሬላት በቃ ኪችን ካቢኔት ምናም ምናምን ብዙ ነገር አድርጌ እናቴን አስደስታታለሁ ብዬ አስባለሁ። እንግዲህ ሕልሜ ነው፣ አላህ ያሳካልኝ። ሌላው ነገር እንግዲህ ምሳ ሰዓት እየደረሰ ነው እና ወጥ ምናምን እዚ ጋ እየሰራራሁኝ ነው። ገበያ ሄጄ ይህን ለቅልቄ ምናምን ወደ ገበያ ሄጄ ነበር። እሱ የለችም እና ድንች ምናምን ገዛዝች የመጣሁኝ ከዛ እዚ ጋ እያቁላላሁኝ ነው። ድንች ልሰራ ነው። ያው እንደነገርኳችሁ አታክልቶች ረከስ ብለዋል እና ድንችም እንደዛው። ሽንኩርት፣ ቲማቲም እነዚህ እነዚህ ነገሮችን ያው እንግዲህ ሌላ ጊዜ በሚወደድ ሰአት ምሳሌ ኪሎ ሁለት መቶ ብር በሚገባ ሰአት ሽንኩርት ያው አንድ ራስ ሁለት ራስ ምናምን ነው የምንጠቀመው እና አሁን የዛኔ እንቀንሳለን ብለን አሁን ከረከስ አይቀር በዛ በዛ እያደረግን ከሸን እያደረግን እየሰራን ነው ላቸዋለሁ። ውዶች ይህ ቲማቲም ወይም እንደዛው ቲማቲም መረክሰዋል። ሽንኩርት፣ ድንች እና ሽንኩርቱ ራሱ የመቶ ብርም ስትገዙ በጣም ብዙ ነው ቲማቲም የሚያምሳብር በጣም ብዙ ነው። እና በቃ በሚረክስ ሰዓት እንደዚህ አድርገን ከሸንሸን አድርገን እንበላለን። ኑሮ በዘዴላቸዋለሁ ውዶች ዬ እና ድንቼን ከታትፍ ያስተካክያለሁኝ ሞቁላይን በደንብ አብስ እያለሁኝ ከዛ ድንቼንም አብሬ መቁሎ ጋራ በደንብ አቁላለዋለሁኝ። በነገራችን ላይ የመቶ ብር ድንች ነው የገዛሁት። ያው እንደዚህም ሰርቻውም ታርፏል ማለት ነው እና እየረከሰ ነው። ከዚህ በፊት ኮሜንት ላይ ምን አይቻለሁኝ፣ ያው የገበሬው እቃ ነው የሚረክሰው ምናምን ስትል ሰምቻለኝ። እና በእርግጥ የገበሬው እቃ ብቻ አይደለም የተወሰኑ የሱቅ እቃዎችም ቀነስ ቀነስ እያደረጉ ነው። እንግዲህ ያለ እስከመጨረሻው በቃ እየቀነሰ እንዲሄድ ያድርገው እና አልሐምዱሊላህ ነው እንግዲህ የምንለው ስናመሰግነው አላህ ይጨምርልናል እና እስከ መጨረሻው ነገራቶችን አርክሱ ኑሮውን ቀለል ያድርግልን፣ ኢንሻአላህ ለሁላችንም እላችኋለሁ ውዶች። ይሄ እንግዲህ ምሳ ልንበላ ነው። አሁን ከጁመአ አባቴም ልጅም ተመልሰዋል። እናምሳችን ልንበላ ነው። ከዛ ለናቴ ደግሞ ቡና እዚህ ጋር ቅርብ ያለሁኝ እንብላ እላቸዋለሁ ውዶች። ከዚህ በላይ ደግሞ እንግዲህ እንሻ አላ ቤተሰቦችን ፏፏ የማደርጋቸው አላህ ያድርገኝ። ዱአ አድርጉልኝ። ዋናው ጤና ነው። በእርግጥ የሰው ልጅ ያሰበበት ይደርሳል። እንሻ አላ ካላ ጋር እና ይህንን ይመስል ነበር ላቸዋለሁ። ሌላ ማሳያቸው አዲስ ነገር አለ ደግሞ። ቪዲዮ ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ ተከታተሉ። እዚህ ጋር የምታዩት የቤት እቃዎች ናቸው ማለት ነው። ውዶችዬ እንግዲህ ከዚህ በፊት ቁጥር እያስቀመጥኩኝ ነበር። አሁንም አስቀምጥላችኋለሁ። ማዘዝ የምትፈልጉ ካላችሁ በደንብ ዩትና እንግዲህ የምትፈልጉት እቃ ካለ አሪፍ አሪፍ እቃዎች ሞልተዋል። እንግዲህ ማዘዝ ትችላላችሁ። የቤት እቃዎች እነዚህ መፍጫዎች ምናምን ማሽኖች፣ የሽንኩርት፣ የጁስ ብርጭቆዎች፣ ምናምን ስኒ ምናምን የፈለጋችሁት የብረት ድስት አይነትም ጠገሞቹ ብረት ድስቶች ማለት ነው። የፈለጋችሁትን አይነት ሞልቷል። ሁሉ ነገር ሁሉ ነገር አገራችን ሞልቷል። እንደነገርኳችሁ ከዚህ በፊትም ብያችኋለሁኝ እና ያሉትን ነገሮች እንግዲህ ማዘዝን የምትፈልጉ ካላችሁ ቁጥር አስቀምጣለሁኝ ከኮሜንት መጀመሪያ ላይ ማለት ነው። የትም ቦታ ማዘዝ ትችላላችሁ። እኔ አሁን ለመስራት ዝግጁ ነኝ። እስከዛሬ ያው ራቅ ያለ ቦታ ከሆነ አልሰራም ምናምን እንደዚህ እያልኩኝ እየተውኩት ነበረ። አሁን ላይ ግን ያው ደህና ነኝ። እስከዛሬ የጤና ጉዳይ ነበረ እንደ ነገር ኳችሁ ያመኝ ነበር። ብዙ እንደዚህ ጋጋታ ቦታ ሲሄድ፣ ጫጫታ ያለበት ቦታ መጨናነቅ ምናምን ይፈጥርብኛል እና ስለሚያመኝ ለዛ ነበረ ወደ ውጭ ወጥቼ የሆነ ስራ መስራት አልችልም። አሁን ላይ ግን አልሐምዱሊላ በጣም ሰላም ነኝ እና መስራት እችላለሁ። ማዘዝ የምትፈልጉ ካላችሁ እዛዙ በታማኝነት የትም ቦታ አደርስላችኋለሁኝ። የእናንተን እቃ ያው ልክ እንደ ራሴ እቃ አይቼ እንሻላ እሰራላችኋለሁኝ። አብሽሮ፣ ለታማኝነቱ ውዶቼ። እንግዲህ ይህንን ይመስላል ዛሬ ይዤላችሁ የመጣሁት ቪዲዮ። ስኒዎችም አሉ ጀበናዎችም አሉ። የጥበብ ጀበናም ስኒም አለ። ሁሉን ነገር በእንትን በስልኩ ቁጥሬ ዋትሳፕም ኢሞም ይሰራል። በዛ እናግሩኝ። የዋጋውንም ዝርዝር የምነግራችሁ ይሆናል እና ይህንን ይመስላል ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረግም እንዳትረሱ። ለጓደኞቻችሁ እቃ ማዘዝ ለሚፈልጉትም ሸር አድርጉልኝ። ውዶችዬ እንግዲህ እስከዛሬ ምንም ነገር ለምኛችሁ አላቅም ግን መስራት ፈልጋለሁ መቀየር ፈልጋለሁ ብዙ ሰው እንዲቀየር እያደረጋችሁ ነው እና ወዶችዬ በዚህ ተባበሩ እንሻራ አድርጉልኝ እቃም መግዛት ለሚፈልጉ ጓደኞቻችሁ ደግሞ ቁጥሬን አስተዋውቁልኝ ይህን ይመስላል እንግዲህ ያው እንደምታስተዋውቁልኝና እንደምታበረታቱኝ ተስፋ አድርጋለሁኝ። እንግዲህ ውዶችዬ እንሻላ በቀጣይ አሪፍ ነው የምላቸውን ቪዲዮዎች ይዤላችሁ መጣለሁኝ። እስከዛ ዋላ ሰላማችሁን ብዝት ያደርገው፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቢስሚላህ ራህማን ያሲን